የሁለታችሁን ቅርበት በማየት እነዚህ ሰዎች ምንድን ነው፣ ባልና ሚስት ናቸው፣ አይፋቱም። የተለያየ እንግዲህ እንትን ነው። ቀጥታ ነው እኔ ጋ ጥያቄ የምጠይቀው እና እንደሱ አይነት ጥያቄዎች አሉ። ብቻ ሚዲያ ላይ የምናዙ የምሰንበቡ አማረኞች ናቸው ሰዎች ሳ እንደዛ ደግሞ ቋንቋ ነው። ወደ ምን ሆነ የጠራችን ኃይል እኛ ደግሞ በፍቅር እንመልሳለን። ለምንድን ነው የኢትዮጵያን የሀገር መከላከያ ሰራዊት ዩኒፎርም የሚለብሰው? በተለይም ደግሞ አንተ ያደረግከው ይሄ ቀይ ቦኔት አይ ቲንክ ስፔሻል ፎርስ ናቸው። አይደለም ትዳር እንጂ ዝም ብሎ የሚገባበት አይደለም። ትልቅ ኪዳ ነው። ይህን ኪዳ እንደሚያጸነው እግዚአብሔር ነው። ስለዚህ እግዚአብሔር ሰዓት የጠበቀ ነው። አንተ ከሚኮ ምንድነው የምትፈልገው? ሚኮ ከአንተ ምንድነው የሚፈልገው? ሁ ሰውራዊ ቁጥጥ ቁጥ በሀሳብ ለሀገር እየተዋጋሁ ነው። ብዙ ታዳጊዎች መከላከያ መሆን እየፈለጉ ነው። ለምንድነው የማይለያዩት? በሀሳብ እንተጋገዛለን፣ በማስተዋወቅ እንተጋገዛለን፣ አብሮ በማየት ዛሱ መተጋገዝ ነው። ሚኪ ሙኞ ነው። ሰዎች እንደምኑ እየበጠበጠ እየበላ እኔም እንደዛ ነት የሚያደርግም ሰው አብሮ የሚሄድ አይደለም። እሱም እንደዛ ገብቶት ነው ከኔ ጋር እየሄደ ያለ ብዙም ጊዜ ሰዎች አያውቁትም። በመከላከያ ሰራዊት ዩኒፎርም በቀይ ቦኔት ነው የተገለጥከው። ህሊኛ ማዕበል ተነስቶብኝ ነበር። ያው ስህተት ነው፣ ይቅርታ ጠይቄያለሁ። ግን ያንን ስህተት ራሱ አብሮ የሚቆምፈው አልነበረም። ባይዞ የስራ ፓርትነር ናችሁ አብራችሁ ቢዝነስ ምንድን ነው? ያጣበቃችሁ ነገር ምንድን ነው? ሰዎች እንዳይመጣ አንተ ጋር እንዳይደርስ ሲሉኝ ሳልሸሽ ባገዳ ሮምሳ እንደሆነ ሁሉ የሀገር አርሚ ሀገርን ማድረስ እንደ ማለት ነው። አብን የምፈልጉ ሀሳቦች ሁሉ ጊዜ ጥሩነትን ይቃወማል። ሰላም ውድ ተመልካቾች፣ እንዴት አላችሁ? በመላ ላይ የምትገኙ ኢትዮጵያ ኤርትራውያን፣ ይህ ዲቫይ ሾው ነው። እንግዲህ በአዲስ መልኩ ደግሞ በዚህ በዲቫይ ሾው አዲሱ ስቱዲዮ ላይ እንገኛለን ሰርተን ደግሞ እንግዳ አድርጌ የጋበዝኩላችሁ ቢሌነር ምንቴንና እንዲሁም ደግሞ ሚኪ ማይኮን ሪችማን ታውቁታላችሁ ወይም ደግሞ ፍሮምሳ በሚል ይታወቃል። እንግዲህ ከእነሱ ጋር ያሉት በተለያየ አገራዊ ጉዳዮች ላይ እያነሳን እንዲሁም ደግሞ በተለያዩ ሀሳቦች ላይ መንፈሳዊ ጉዳዮች ላይ እናነሳለን። እንደዚሁም ፖለቲካዊ በተለይም ደግሞ እነሱ ባሉባቸው ተቋምና በሚመሯቸው ድርጅቶች ዙሪያም የተለያዩ ነገሮችን አነሳለሁ። እንኳን ደህና መጣችሁ። እንዴት አላችሁ ሁሉ ሰላም ነው በጣም ከፍታውን እንደያዘን ነው እንደጨመረ ነው ያገናኛ ያገኘ በጣም በፊት ተገናኝተን ነበር ያው ከሶስት አራት አመት በፊትም አንድ ተገናኝተናል እንግዲህ እንደምታየው ህዝባችንም እንደሚያውቀን ከተለያዩ ከፍታ ላይ እየሄድን እንደሆነ ያው ይታወቃል በጣም ጥሩ። እንዴት አለ ሚኪ ማይኮ? እንግዲህ አንተም ጋር ከሁለት ዓመት በኋላ እየተገናኘ ነው። በዚህ በተለይም ይሄ ብሶ የተቆጣበት ቪዲዮ የመጨረሻ ቪዲዮችን ይሄ ደካማ ማህበረሰብ ብለህ ባነሳበት ሀሳብ ላይ በዛ ጉዳይ ብዙ መነጋገሪያ ነበረ። ብዙዎች ሀሳብ ሰጥተውበት ነበር። ከዛም ደግሞ አንተም በምንቴ ቢሊዮነር በኩል በአባገዳዎች ይቅርታን ይጠየክበትና። በዛም ደግሞ ከህብረተሰቡ ጋር እርቅ የተፈጠረበት ሁኔታ አለ። ከዛ በኋላ ደግሞ በብዙ ጠፍታል። ከዛ ደግሞ በመከላከያ ሰራዊት ዩኒፎርም በቀይ ቦኔት ነው የተገለጥከው። እነሱ እነሱ ሀሳቦችን አነሳለሁ። በተለይም የኔ የሚሆን የተለያዩ ሰዎች ሀሳቦች አንተን ቀይ ቦኔት ለብሰ የመከላከያ